ሀገራችን ኢትዮጵያ ውስጥ አመት ከዓመት የስራ ቁጥር እየበዛ እንደመጣ ሁላችንም እናውቃለን። ከዩኒቨርሲቲ ከሚወጡት ሀምሳ ፐርሰንት እና ከዛ በላይ የሚሆኑ ተማሪዎች ስራ እንደማያገኙ ደግሞ ይሄ ሪል መሬት የወረደ ፋክት ነው። ሁላችንም ይህን ነገር እናውቃለን። ሶ በዚህ ቪዲዮ በማንኛውም የሙያ ዘርፍ የተመረቀ አንድ ተማሪ እንዴት አድርጎ ስራ እንደሚያገኝ፣ እንዴት አድርጎ ወደ ራሱ ቢዝነሱ እንደሚገባ እያንዳንዱ ስቴፕ ባይስቴፕ ይነግራችኋል። ሰላም እንዴት ናችሁ? ጆል ኤና ርባላለሁ ደብረ ብርሃን ውስጥ ረን የሚያደረግ እጅግ ብቱ ማርኬቲንግ ተብሎ የሚጠራኝ ማርኬቲንግ ኤጀንሲ ኦነር እና ማናጀር ነኝ። ቪዲዮውን ከመጀመራችሁ በፊት እንትደርግት የምፈልገው ነገር እኔ በዚህ መንገድ ሄዱ ቢኖሩ ኮመንት ማድረጋችሁ እንጂ እጃችሁን ይዙ ይ ግዴታ በዚህ በዚህ ብዬ ይወስዳችሁ አልችልም። ማንም ሰው ደግሞ ይህን ያደርገው። አብዛኛው ኢትዮጵያዊ ሀገር ውስጥ ሰርቶ መለወጥ አይፈልግም። እንደ ምክንያት የሚነሱትም ስራ የለም፣ በአሁኑ ሰዓት የሚቀጥር ሰው የለም። ይን ስራ እንኳን ብታገኝ ወይ በዘመድ ይገባ ባል ወይ በጉቦ ይገባ ባል፣ ቢኖ በጣም ብዙ ምክንያቶች አሉ ግን ደግሞ ያልተረዳሉ ነገር የትኛውም ነገር እንደምክንያት ከወሰድነው ተቀባይነት የለውም። ኢትዮጵያ ውስጥ ገና ያልተነቁ በጣም ብዙ ሙያዎች አሉ። ገና ተደምቶ ያልተሰራባቸው በጣም ብዙ ሙያዎች አሉ። ታዲያ ለምንድን ነው እንደዚህ ብዙ ሙያዎች ካሉ ወይም ብዙ የስራ ዘርፎች ካሉ፣ እንዴት ነው ሰው ይህን ያህል የተመኘው ይህን ያህል ከሀገር መውጣት የተመኘው? ካለን አብዛኛው ኢትዮጵያዊ ኃላፊነት መውሰድ አይፈልግም፣ ሪስክም መውሰድ አይፈልግም። ያ ነው ኢትዮጵያ ውስጥ ብዙ ስራ የለም ብለን ወደ ውጭ እንድንመለከት ያደርገን። ሰው ይህን አስተሳሰብ እስከለቀረፍን ድረስ ሪል የላችሁ ኢትዮጵያ ውስጥ መለውጥ አትችሉም። ምክንያቱም ኢቨን ስራ እንኳን የምታገኙ ለቅሙላችሁ ወይም ደግሞ ለወርሱ ሰርቫይ ለማድረግ የእንጃችን ነገር የምታገልግላችሁ። ሪል መለውጥ የምትፈልጉ ከሆነና የገንዘብ ነፃነት ማለት የምትፈልጉ ከሆነ መቼም አታገኙ። አስተሳሰብ ከነገረፋቸው ስ አብዛኛው ዩኒቨርሲቲ ተመራቂ ስራቸው ነው። በምክንያት ከ15 እስከ ዓመት ድረስ ከተማረ በኋላ ተቋሞች መጥተው፣ ኮምፓኒዎች መጥተው ናኛ ጋር ስራ ብሎ እንዲያሰሩ ይፈልጋል። ይሄ ነገር ደግሞ መቼም አይሰራ ብንገራቸው መቼም ከስንት አንድ ጊዜ ለሆኑ ተማሪዎች ሊሰራ ይችላል። ከስንት አንድ ጊዜ ነገር ግን በአብዛኛው ሰዓት አይሰራም።

በማንኛውም የሚያዝርፍ ተመራቂ ወይም ደግሞ የሚያዩ ኖራችሁ ስለዛ ዲፕሊ የምታውቁ ከሆነ ኃላፊነት መውሰድ የምትችሉ ከሆነ ራሳችሁን ቀብ መቅር የምታሻችሉ ከሆነ ያላችሁን እውቀት አሟጣችሁ መጠቀም የምትችሉ ከሆነ እና ያለምንም ስስት መስራት የምትችሉ ከሆነ ሪ የምላቸው ማርኬቱ እናንተ ይፈልጋችኋል። እንደዚህ አይነት ሰዎች ማርኬት ውስጥ የለም። ማርኬቱ እነዚህን ሰዎች ተርቧል እና እንደዚህ አይነት ሰዎች መቼም ሳያጡ አንደኛው ስራ የምትፈልጉ ከሆነ ማድረግ ያለባችሁ እናንተን እዚህ ፖዚሽን ላይ ማስቀመጥ ብቻ የሚጠበቅባችሁ፣ ማርኬቱን ልትፈልጉ ይገባል። ሪሊ ዲፕሊ ስለተማራችሁበት የሙያ ዘርፍ ልታውቁ ይገባል። የመጀመሪያ ስራ የምትፈልጉ ከሆነ ይሄን ነው ማድረግ ያለባችሁ። እንዴት እውቀታችሁን ሸጣችሁ ገንዘብ ማግኘት እንደምትችሉ ከመናገር በፊት አንድ ነገር ሊንገራችሁ። ሪሊ ግን ስለተማራችሁበት ወይም ስለተመረቃችሁበት የሙያ ዘርፍ ዲፕሊ ታውቃላችሁ ማለት ለአንድ ሰው አስተምሮ ትባሉ ማስተማር ትችላላችሁ። ማስተማር ማትችሉ ከሆነ መልካም። እናንተ እንዴት በአንድ ሙያ ፕሮፌሽናል እንደምትሆኑ ሙሉ ቪዲዮ ይሰራላችኋል። ማስተማር ማትችሉ ከሆነ ግን እናንተ ስለዚ እውቀት ስላላችሁ ቀጣይ ኒውስቴፕ መውሰድ ትችላላችሁ። ቀጣይ ኒውስቴፕ ምንድነው? በምሳሌ ላብራላችሁ። ለምሳሌ አንድ ቃላ የሚባል ከዩኒቨርሲቲ በአካውንት የተመረቁ የወጣ ተማሪ አለ። ይሄ ተማሪ ገና ከዩኒቨርሲቲ መውጣት ነው፣ ስራ ይፈልጋል። ስራ ለመፈለግ ስራ ለማግኘት ምን ማድረግ አለበት የሚለው ነገር እነግራችኋለሁ። ቃላ አሁን ልክ ከዩኒቨርሲቲ እንደወጣ ማድረግ ያለበት ነገር ምንድነው? ካምፓኒዎች ይዘረዝራል። በአካውንቲንግ የአካውንቲንግ ሙያ የሚያስፈልጋቸው ተቋሞች ይዘረዝራል። እነዛን ተቋሞች ከዘረዘረ በኋላ እነዛን ተቋሞች ይደውላቸዋል። ሲዘረዝር ግን እንዲህ ይዘረዝራቸው ከሚፈልጋቸው ማለት በጣም ከሚፈልጋቸው እየቀነሰ እየቀነሰ እየቀነሰ ነው ሊዘረዝር የሚገባው ማለትም ከሚፈልጋቸው ወደማይፈልጋቸው ይዘረዝር እና ከሚፈልጋቸው ጀምሮ መደወል ይጀምራል። ሲደውል ግን ሊነግራቸው የሚገባው ነገር ምንድን ነው?

በኢንተርንሽፕ ሲስማሙ ደሞዝ አይከፈለው፣ በነፃ የሚያገልገው። አሁን ደሞዝ እንዲከፈለው ምን ማድረግ አለበት? ደሞዝ እንዲከፈለው ከፈለገ ቃላ ሊያደርገው የሚገባ ነገር ምንድን ነው? ተቋም ውስጥ የማይተካ ሰው መሆን አለበት። የማይተካሰው ስንል ማለታችን ነው፣ በሁሉም የነገር የሚሳተፍ ማለትም፣ በአካውንቲንግ የሚሰራው ነገር ግን በሌሎች የሙያ ዘርፎች ሀሳብ መስጠት፣ ይህ ነገር እንደዚህ የምናደርገው እንደዚህ ነው ውጤት ያምጣናል ማለት። ከዛ ደግሞ ከቁልፍ ከሚከፍተው ሰውዬ ጋር እኩል በኩል ገብቶ መስራት፣ ከዛም ደግሞ ከእሱ ጋር እኩል መውጣት የሚሰራውን ስራ ደግሞ ቀን በቀን ማሻሻል፣ ቀን በቀን ሀሳብ አዳጅ ሀሳብ አዳጅ ሳስብ መፍጠር፣ ክሬቲቭ ሆ። እንደዚህ ከሆነ ሬል ያ ሰውዬ የማይተካሱ ነው። እዛ ተቋም ውስጥ ቃላአብ ደሞዝ ሳይጠይቅ ይከፈለዋል። ለምን? ካምፓኒ እንዳና ቀውሎ ስለሚሰጋ ገና ሳይጠይቀውን ይካል ደሞዝ ይከፍላል። ይህን ያህል ንቅፋል ይወጣል። አሁን ደሞዝ ተከፋይ የሆነ ካላ፣ ደሞዝ ተከፋይ ከሆነ በኋላ የሚያገኛቸው ሁለት ጥቅሞች አሉ። ምንድን ነው? አንደኛ

መሄድ ነው የሚጠበቅበት። እራሱ ማሻሻለ ቁጥር ደመወዙ ከፍ ከፍ እያለ ይመጣል። አሁን ያጃችሁ ነገር አለ፣ ቀላብ ስራ ያገኘበት መንገድ አለ። ግን ደግሞ ተከፋ እያደረገው ምን ነው? ቀንበቀን ራሱ ማሻሻሉ። ተከፋ እያደረገው ምንድን ነው? በሰዓቱ ምግብ ስራ ቦታ። ተከፋ እያደረገው ምንድን ነው? ቀንበቀን ራሱ ማሻሻሉ፣ እና ከዛ ደግሞ ከሌሎች ሰዎች ጋር ኮሚኒኬት ማድረጉ፣ አዳዲስ ሀሳብ መፍጠሩ ነው። ካምፓኒ ለማሳደግ የሚለፈው ነገር ነው። ተከፋይ እንዲሆን ያደረገው ነው። ጀስት ደመወዝ ሳይጠይቅ አይደለም። በዚህ ልትረዱት የሚገቡ ነገር ምንድነው፣ ማርኬት ውስጥ ገብታችሁ መስራት የምትፈልጉ ከሆነ መጀመሪያ ማርኬቱ የሚፈልጋቸው ሰዎች ሆ አለባቸው። መጀመሪያ ማርኬቱ እናንተ መፈለግ አለበት። ይሄ ምን ማለት ነው? ማርኬቱ የሚፈልጋቸው ሰዎች ውስጥ መካተት አለባችሁ። ማርኬቱ የሚፈልጋቸው ሰዎች ደግሞ ጀስት አሁን የነገርኳቸው ፐርሶናሊቲ ያላቸው ሰዎች ናቸው። ስለዚህ ስራ የምትፈልጉ ከሆነ ይህ ነገር ነው ማድረግ ያለባችሁ። እንዳልኳችሁ እስካሁን የነገርኳቸው ነገሮች ሁሉ ጀስት መንገዱን የነገርኳችሁ፣ በዛ ውስጥ ገብቶ መሄድ ኃላፊነቱ የእናንተ ነው። አቃለሁ አብዛኞቻችሁ በኢንተርንሽፕ ወይም በነፃ ማድረግ ላትፈልጉ፣ ግን ደግሞ ልነግራችሁ የምፈልገው ነገር ምንድነው፣ በነፃ ገብታችሁ እስካላገለግላችሁ ድረስ ስራ ማግኘት እድላችሁ ዝቅተኛ ነው። ስለዚህ መጀመሪያ በኢንተርንሽፕ ማድረግ እና ኤክስፔሪንስ ማግኘት አለባችሁ። ኤክስፔሪንስ ካላችሁ በኋላና ማያተኩ ሰዎች ሆነ ሁሉም ማርኬት ይፈልጋችኋል በጣም ብዙ ሰው ይፈልጋችኋል። እና እነዚህ ሰዎች ሬዲ ደግሞ እንደዚህ አይነት ፐርሶናል ቴካላችሁ ፕሊስ ኮንታክት አድርጉኝና ከኔ ጋር ብዙ መንሰራቸው ሰራቸው ስራዎች ይኖራሉ በእርግጠኝነት። ይህን ቪዲዮስ እስካሁን እያያችሁ ከሆነ ቪዲዮ ተመችቷችኋል ማለት ነው። ስለዚህ ቪዲዮስ ከተመቻችሁ ላይክ ማድረግ አይርሱ። እነዚህ አይነት ቪዲዮዎች የምሰሉ ከሆነ ደግሞ ይህን የዩቲዩብ ቻናል ሰብስክራይብ ለማድረግ ቤተሰብ ሁኑ።